እኔና አቤል ዱባይ የምንሄድበት ቀን ወይ አንድ ቀን ወይ ሁለት ቀን ስቀረን እንመጣለን። ግን እስከዛ ድረስ ቡታጅራል እኔን ነው መቼ? ዛሬ። ሻንጣ እዛ አዘጋጅተናል ቤት ቢያንስ አምስት ቀኗን ቆይና ሁለት ቀን ሲቀረን እንመጣለን። ሁለት ቀን አንድ ስድስት ቀን ነበር እንደ ያሰላላም። በቃ ጉዞ መሄዱን አልፈለግሽም መሰለኝ። ግዴታ መጋጨት አለብን። ሁለት ቀን ሦስት ቀን ሀሳብ ማለት ሄደን እኮ ልንቆይ እንችላለን ብዬ ስላሰብኩ በቃ ቢያንስ አንዳንድ ሰዎችን ያሉትንም ሌላም ሀገር ያሉትንም በቃ ዞር ዞር ብዬ ቶሎ አግኝቼ ልመለስ አስቤ ነው። ምን ችግር አለው? አንደኛ ብዙ የሚስተካከሉ ነገሮች አሉ። እዚህ ኤርፖርት የምናስተካከላቸው ነገሮች አሉ። ድንገት ብታስፈልጊ አንቺን ፍለጋ እንደገና ብታጀራ ሂጂን አመጣሽ ነው እ ጉዞ እያሰበ ያለ ሰው እኮ በሰላማዊ መንገድ መሄድ ነው ያለበት። አይደለ እንዴ አሁን ምን አዲስ ሀሳብ መጣና ነው? ወይዘናሽ ግዴታ በቃ በየሁለት ቀን በየሶስት ቀኑ መጣናት መጨቃጨቅ አለብን። ሰላም ሰላም፣ እንዴት ናችሁ ውድ የተከበራችሁ ቤተሰቦቻችን? እንዴት ናችሁ? ዛሬ ከውዷ እህቴ ጋር ነን። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከበድ ባለ ሀሳብ መተናል። ሀሳቡን እንግዲህ እሱን እንጋራችሁ። እስቲ እኔ ፈራ ነው የምር እንግዲህ ዛሬ ለየት ባለ ነገር ነው የመጣ ነው። እንግዲህ እስኪ ባልየው ለእኔ ወንድምዬ ለእሷ ባልየው ዛሬ ልናበጫብጨው አስበናል። ይደነግጣላል። በአጋጣሚ ተነስተን አሳቡ ልንገራችሁና ዝም ብለን ከመሬን ተነስተን እኔ እናሩታ ወደ ቡታጀራ ልንሄድ ነው እንለዋለን ማለት ነው። ከዛ ምን እንደሚል እናያለን ። ሲቀጥል ደግሞ አንተ ትሄድ እንበለዋ አብሬያችሁ ልሄድ ይላል። አብሬያችሁ ሄዳለሁ አንቢልስ ሄደ ምኛ መሄድ ፈልገን ነው እንበለው፣ በደንብ እንዲደነግ ዱባይ ልንሄድ አካባቢ፣ ቶሎ እንመጣለን። ሁለት ቀን ወይ አንድ ቀን ሲቀረው እኔ እና እሱ ነው የምንሄደው እንለዋለን። ሲቀጥል ደግሞ ፕራንክ እንደሆነ እንትን ሊልብን ይችላል ሊያቅብን ይችላል፣ እና ካሜራውን አንደብቀውም እና ምን እናደርጋለን መሰለክ በቃ ፋሚሊዎችንም እየነገርናቸው ነው። ለነሱም ው ድንገት እዛ ቢያዩን ወይም ደግሞ እዛ ቪዲዮ ብንቀርጥ እንዴት ሄዱ እንዳይሉን በቃ ካሜራ የያዝነው ለፋሚሊዎቻችንም ልንነግራቸው ጭንቅላትየትየጭንቅላቸዋለን እንለዋለን ማለት ነው። እንግዲህ በጣም የተሳካ ብራንክ እንደሚሆን ተስፋ እናደርጋለን በእርግጠኝነት ይናደዳል። የምሪ ነው እና ደግሞ ትንሽ ልብስ ማዘጋጅተናል አውቀን ማለት ነው። በሻንጣ ትንሽ ትንሽ ከተት ከተት አርገናል፣ ምክንያቱም ሪል እንዲመስል ልክ ሲያንኳኳ ሻንጣውን ይዘን በቃቸው ምናምን እንለዋለን። ምክንያቱም መደናገጣሉ ወሬት ነው ምናምን ሲለን ወደ ብታጀራ ልንሄድ ነው፣ እንደዚህ እንደዚህ አስበናል ምናምን እንለው እና በቃ ቢያንስ ወደ ዱባይ ልንሄድ ሁለት ቀን ወይ አንድ ቀን ሲቀረው ወይ እኔ አስበሽ፣ ይከብዳል በዛ ላይ ሰርጉ ደርሷል። ትንሽ ቀን ነው የቀረው። መኔ እንጃ ሀሳቡ ምን አይነት ሀሳብ እንደሚኖረው ግራን የሚቀበቅ ብለኝ ነው ያላሰበው ነገር ነው አስበዋል። ግን አሁን በቃ ለዚህ ዝግጅት ወደዚህ ወደዛ እየተሯሯጠ ነው። በዚህ ሁኔታዎች ውስጥ ሆኖ እንደዚህ አይነት ሀሳብ ስንነግረው ሊደነግጥ ይችላል። ባይገርማችሁ ማለት ነው። አሁኑ ራሱ ለሰርጉ ጉዳይ በት በት እያለ ነው፣ እየተሯራጠ ነው እና አስበሽበል መስሻከት ስንነግረው እኛም ከሱ ጋር መሮት ግን የለም ነው በአጋጣሚ በዙ አጋጣሚ ቤት ውስጥ የለም ለሰርጉ ወደዚህ ደዛ እያለ ነው። እችን አጋጣሚ እንጠቀም አተባብለን ተመካክረን ነው ይህንን ሀሳብ ያመጣ ነው። ያው ማለት አንዳንድ እሱ ማስተካከል ያለበት ጉዳዮች ስለሆነ ነው እንጂ ሁላችንም አብረን እየተባበርን ነው። ነዚህ ጉዳይ ብቻውን አይደለም ልላቸው ፈልጌ ነው። ግን እሱ ማስተካከል የነበረበት ጉዳይ ስለነበረ ወጣ ባለበት አጋጣሚዋን ተጠቅመን ቆንጆ ብራንክ ቆንጆ ሀሳብ ተመካከርን ማለት ነው። ማታ ነው ባይገርማችሁ፣ ማታ ነው ይሄንን ሀሳብ ያሰብነው። ከዛ ለምን አንሰራውም ተባባል። ይሄን ልንሰራው ነው የሚመጣው ነገር፣ ወደ ዱባይ ነገር ማታ ትንሽ ሀሳቡን ተነጋገርንበት። ጠዋት ደግሞ በደንብ አጠነክር ነው ማለት ነው። እሱ ሲሄድ በቃ እንደዚህ እንደዚህ እናደርጋለን ተባብለን ተመካከርን። እና እንግዲህ ቆንጆ ፕራንክ እንደሚሆንልን ተስፋ እናደርጋለን። ፕራንክ ደግሞ እንዳይመስለ የካሜራ ይዘናል። ቤተሰቦችንም እየተሰናበትን ነው ምንለው። ከዛ ይደናገጣል ስ በጣም ይደናገጣል። እንግዲህ ደውነለታል ደውለታል ማለት እያሰብኩት ነው ሊሆን የሚችለውን ሁኔታውን አእምሮ ላይ እየሳልኩት አስባባል። አባት የኔ ብራዘር እንግዲህ አ ሁለታችንም ላይ ዛሬ ውርጅብኝ ነው። አዎ እንግዲህ አለቀልን ዛሬ። እንቻለው እንግዲህ ወይ፣ በጣም ነው። እሺ እንትን አቀባበል ነው። ከውጭ ጀምሮ አቀባበል ማለት ነው። ፋሚሊዎችን፣ ሀይ ካሜራማን፣ ካሜራማንን ወይ የሚያዩትን ሰዎች ሁሉንም፣ ሰላም ሰላም ሰላም ሰላም ሰላም። ውድ የተወደዳችሁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የሚመሰገን ሁላችሁም፣ ያላችሁ በሰላማችሁ ይብዛልን። ይሄ መለያው አድርጎታ። ሰላምታ አማን ነው አለን ይመስገን። በሰላም ነው ካሜራ የደቅናችሁ ምናምን ምናምን። ካሜራ ደቅንን የመጣንበት ትልቅ ጉዳይና ምክንያት፣ ምክንያታችሁ ምን ነው? የሆነ ነገር ጣልቃ ገባው መሰለኝ። ሰዎች ነገሩኝ። ቶሎ ምን መሰለክ፣ እንትን ነው። እኔና አቤል ተነጋግረን ማለት ነው። አንተ እዚህ አይደለ አንተ የምትቆየው ማለት እኛ አንተ ማለት ልነግርህ እኮ ነው አንተ መጨረስ ያለብህ ጉዳይ አለ አይደለ? እዚህ ብቻ ግን እኛ እስከዛሬ ድረስ ማገዛ ያለብንን አገዛናል። ከአሁን በኋላ አላፍትነውላ አንተን እንሰጥህና እኔና አቤል ዱባይ የምንሄድበት ቀን ወይ አንድ ቀን ወይ ሁለት ቀን ስቀረን እንመጣለን። ግን እስከዛ ድረስ ቡታጀራ ልንሄድ ነው። ዛሬ ሻንጣ እዛ አዘጋጅተናል ቤት

ወታደር አይደሉ። ቢያንስ አምስት ቀን እንቆይና ሁለት ቀን ሲቀረን እንመጣለን። ስድስት ቀን ነበር ጉዞ። መሄዱን አልፈለግሽም መሰለኝ። ግዴታ መጋጨት አለብን። እን በየሁለት ቀን ሶስት ቀን በመኪና ነው የምነጋጨው። ስራ ስራ አይደለም። አይ እኔ አንተ ወሬ እኮ አልጨረስንም አብርሽ ሻንጣውን አየኸው አዘጋጅቻለሁ ልንሄድ ነው እና ሰአት የለንም አብርሽ ቀልዳችን መስሎን ነው አይ ማታ ነው እሱ ያሰብኩት ግን ከዛ ከፈለሽ ቡታጀራ ዱባይ ግን ትቀሪያለሽ ቡታጀራ ከሄድሽ ዱባይ ይቀርብሻል አይ እንደሱ አይደለም እኮ ምንድን ነው? ቶሎ አንድ ቀን ሁለት ቀን ሲቀረው ቶሎ ሁለት ቀን እኮ ሲቀረው እመጣለሁ። አንቺ ያምሻል፣ እንደ እኔ እስከ ዛሬ እዚህ ቤት ውስጥ ሰባት ቀን ሙሉ ብቻዬን። ሰባት ቀን አይደለም አምስት ቀን እኮ ነው። ሩት አንድ ሀገር ልንገርሽ፣ ከሄድሽም አብረን እንሄዳለን። ሁለታችንም አንሄድም። ማንም መሄድም ሲጀመር፣ አቤል ከፈለገ ፋሚሊ መጠየቅ ከፈለገ ይሄድ፣ ሁለት ቀን ሲቀሩ መምጣት ይችላል። ሁለታችንም አስበሀል እኮ ነው አብርሽ፣ አንድ ላይ ነው ሄድ። አታውራ ከፈለግ ከአንተ አንተን መጨቃጨቅ መጣላት አለብን ደግሞ ብ አልወጣሁም ድንገት የመጣሀሳብ ነው ማለት፣ እዛ ሄደን እኮ ልንቆይ እንችላለን ብዬ ስላሰብኩ እንዲ ዋይ እዛ በ በያንስ አንዳንዱ ሰዎችንም አግንቼ እዚህም ያሉትንም ሌላም ሀገር ያሉትንም ዞር ዞር አግኝቼ ነው

እንዴት ነው የምናሳው? ሻንጣውን ይዤ ልምጣ። የእውነት እንዳያምን በቃ እንደውም ይዤው ልምጣ። እየቀለደች መስሎ ነው አብራ ማማግሪ ሻንጣውን ያሽው፣ ለልትሄጂ ነው እንደዚህ? ነግረሽን ብቻ ችግር አለው

ሲቀጥል ደግሞ እኔን አውርታኝ ምናምን ነው እንጂ የምሄድ ያለባት ከአንተ ጋር አውርታ ብቻ እንሂድ ሰላለች አንተም እሺ ማለት አልነበረብን። ገባህ? አይ ዱባይ ልትሄድ ስለሆነ እዛ ልቆይ እችላለሁ ብላ ስለአሰበ ተቆየም አስቆየም እሱ የራሷ ውሳኔ ነው። ግን ደግሞ አሁን ድንገት ተነስታ እንሄዳለን ምናምን አንተ እራስህ አይባልም ወይንም እሷን ጠይቄ ማለት ነበረ በመጀመሪያ ደረጃ ማለት ነው። እንዲህ አንተን እንዴት አስበው ነው ምንም ሰው ምን እየሆነ ያለው እግዚአብሔር

ጉዞ እያሰበ ያለ ሰው እኮ በሰላማዊ መንገድ መሄድ ነው ያለበት፣ አይደለ እንዴ? አሁን ምን አዲስ ሃሳብ መጣና ነው? ወይስ እና እሺ፣ ግዴታ በየሁለት ቀን በየሁለት ቀኑ መጣላት መጨቃጨቅ አለብን? የምን መጣላት ነው እና ታዲያ

አውቀን ነው የምር እንዴት፣ ፕሮግራሙ ደርሶ አንተ እየተሯሯጠን፣ እንዴት እግዚአብሔርን አውቀን ነው። ከፈለክ መጀመሪያ ቪዲዮን መጀመሪያ ስነጋባቸው ነው መጀመሪያ ቪዲዮን ከፍተህ የምር ነው ከመጀመሪያው ጀምሮ ብታየው ማለት ነው። ኖርማል ፕራንክ ልናደርገው ነው አብርሽ። እንዴት ይሄን አይነት ሀሳብ እናስባለን ስታስበው አንተ

በጣም ነው የተናደደው። አንተ ልክ ደን ነው አዊዳ ፈርተው ነው ምንም አይናገሩም፣ ግን ተሳክቶልናል። የምር በጣም ነው የተናደደው። አሁን ራሱ አላመነም። ቦርሳውን ይዞት ሄደ ወደ ጎን ሳቄ መስማሙ ግን፣ በቃ ዋናው ሀሳባችን ፍራንክ እንዲሳካልን ነበረ። በደንብ አድርገን ሰርተናል፣ በደንብ አድርገን ፍራንክ አድርገናል፣ ተሳክቶልናል። ስለዚህ አሁን ደግሞ ከመጣ ይናድዳል፣ ቶሎ ብለን መስዋ። እንግዲህ ከእናንተ ጋር የነበረ ቆይታ ይህን ይመስል ነበረ። እኛ ራሱ እየተዘገጃችን ነው፣ ለአንዳንድ ለሰርጉ ጉዳይ ነው። አዎ በደንብ በደንብ የተዘጋጀንበት ነው እንግዲህ ፈጣሪም ተጨምሮበት ነገሮች ካሰብናቸው በላይ ሆነዋል። ጥሩ መንገድ ላይ ይገኛሉ። እና ደግሞ ከምናስበው በላይ ተፋጥኖልናል ማለት ነው። ሁሉም ነገር ተስተካክሏል። ስለዚህ ያው በታቀደው ቀን ይኬዳል፣ ይኬዳል ማለት ነው። እዛ አብረን እንገናኛለን፣ ጥሩ ቆይታ አብረን እናሳልፋለን ማለት ነው ዛሬ

እኔ በሰነቱ ሰላም ያልኳቸው የኔ ሰላምታ የኔ ኦዲየንሶች ፈልገውታል፣ ገባህ? እንጂ ባይፈልጉት ኖሮ ሰላምታ አቋርጥ ይሉኝ ነበር። ስለዚህ ልገምላችሁ ከፈለ ሰላም ግን ነው። ሰው ሲመጣ ዌልካም ተብሎ ጫማ ሚስት ኦዲንሶችን ስፈልጊ ሰብስበሻ አግቢያቸው ለምን አልከኝ? ኧረ እኔ ስቀልድ ነው። ኧረ ፋሚሊዎቼ እኔ ስቀልድ ነው። እኔ ኳስ አያርፍም አንዳንዴ ክፍታት ነኝ። እና ስቀልድ ነው። እሺ ስቀልድ ነው። አታስይዥኝ በኦዲንስ። ይሄ ደግሞ ተናገረ ብለው የሚዲያ አራ አውቄ ነው። እሺ ፋሚሊዎቼ እኔ ስቀልድ ነው። አቤላ አንተ አውራቸው ዛሬ ግን ቅማቸው አሉላችሁ። ምን እሺ ቸው እንበል አብረን አድርገን ጀመረው። እኔ ምሳ አቀርብለት። እሺ እንግዲህ ቤተሰቦች፣ የነበረን ቆይታ ይሄንን ይመስል ነበር። በሚገርም ነገር አብርሽን አናደኗል። አብሽ ቀኗል። የምሬ ነው እና ደሞ ኧረ ተው ተናድሃል። ቦርሳውን ላይ ይዞ ሄደ። እንደገና አላመንም ነበር። አላመንክም ነበረ አላመናትም። እና ግን በጣም በጣም እኔ ምሩታም ሰርተንለታል። የምሬ ነው። እንግዲህ የነበረም ቆይታ ይሄንን ይመስል ነበረ። ቀጣይ እስክንገናኝ መልካም ጊዜ ቻው።